ታሪክን የኋሊት የፈረንሳዩ ንጉሥ ናፖሊዮን ቦናፓርት ሩሲያን ለመውረር ለወታደሮቹ ትዕዛዝ የሰጠው በ1804 ዓ ም በዛሬው ቀን ነበር። ናፖሊዮን ቦናፓርት ሩሲያን ለመውረር ጦር ያዘመተው የሩሲያው ንጉስ ታላቋ አሌክዛንደር እንግሊዝን ለማዳከም ናፖሊዮን የነደፈውን እቅድ አልቀበልም ስላለው ነበር። ታላቋ ብሪታንያን ለማዳከም በአካባቢው ያሉ የአውሮፓ ሀገሮች ማንኛውንም የንግድ ልውውጥ እንዳያደርጉ ናፖሊዮን አቀደ። የአውሮፓ ሀገሮች የእንግሊዝን ምርቶች እንዳይገዙ፣ አንዳች እቃ እንዳይልኩ ነው በማሳደር ምጣኔ ሀብቱን ለማድቀቅ ያቀደው ዕቅድ ነበር። ብዙዎቹ የአውሮፓ ሀገሮች በፈረንሳይ ተጽዕኖ ስር ስለነበሩ ትዕዛዟን ተቀበሉ። የሩሲያ ንጉሥ አሌክዛንደር ግን እንዲህ ያለውን ሀሳብ አልቀበልም አለ። ናፖሊዮን ተቆጣ። ተቆጥቶም አልቀረም፤ በጦርነት ሩሲያን ለማንበርከክ ቆረጠ። አምስት መቶ ሺህ የሚሆኑትን ወታደሮቹን ክረምት ሳይገባ ተቻክሎ በበጋው ወራት አዘመታቸው። የሩሲያ ወታደሮች ጠንክረው ተዋጉ። ናፖሊዮን በፈለገው ፍጥነት ድል ሊቀዳጅ አልቻለም። በሩሲያኖች የበረታ ተከላካይነት የክረምቱ ጊዜ ተቃረበ። የናፖሊዮን ወታደሮች ሲያሸንፏቸው ሩሲያኖች ወደ ኋላ ሸሹ። ሲሸሹ ጠላቶቻቸው አንዳችም ነገር እንዳያገኙ ንብረቶቻቸውን እያቃጠሉ ወደ ገጠር ተሰራጩ። ከከፍተኛ ውጊያ በኋላ ናፖሊዮን ሞስኮን ተቆጣጠረ። ግን በሞስኮ ምግብም ሆነ የብርድ መከላከያ እንዳያገኙ ሩሲያኖች አውድመው ሸሹ። በዚያ ሩሲያን የበረዶማው ክረምት ቅዝቃዜ ከፍተኛ ሆነ። ሩሲያኖች ሞስኮን ቢለቁም ግን ዙሪያውን ከበባቸውን አጠናክረዋል። ወደ ከተማዋ አንዳችም ነገር እንዳይገባ አገዱ። የሩሲያ ወታደሮች እያሸመቁ አብዛኛውን ወራሪውን ጦር ከጥቅም ውጭ አደረጉት። ባዶ ከተማ የተረከበው የናፖሊዮን ጦር በረሃብና በብርድ ተሰቃየ። ስለዚህ ናፖሊዮን ወታደሮቹን ይዞ ሞስኮን ለቆ ወጣ። በሽሽት ወቅት በየገጠሩ ተሰራጭቶ የነበረው የሩሲያ ጦር በረሃብና በብርድ የተዳከሙትን ወራሪዎቹን አሳደደ፣ አጠቃቸው፣ ብዙዎቹንም ገደላቸው። መሻገሪያ ድልድዩን እያፈረሱ መሄጃ አሳጧቸው። በዚያ ላይ ቅዝቃዜው ከዜሮ በታች 36 ዲግሪ ሴልሺየስ ደረሰ። በብርዱና በረሃቡ የናፖሊዮን ወታደሮች በየመንገዱ ተረፈረፉ። ከብርድና ረሃብ የተረፉትን ሩሲያኖቹ ያለ ርኅራ ይጨፈጨፉት። ሙሉ በሙሉ መሸነፉን የተረዳው ናፖሊዮን ከጥቂት ወታደሮቹ ጋር አምልጦ ፈረንሳይ ገባ። ታላቅ ሽንፈት ደረሰበት። ከዘመቱት አምስት መቶ ሺህ ወታደሮች አራት መቶ ሀምሳ ሺዎቹ እንደወጡ ቀሩ። ታላቁ አሌክዛንደርን ለድል ያበቃው የጦር እቅድ ስሙን በዝና ሲያስጠራው ኖሯል። የሩሲያ በረዶ በሁለተኛው የዓለም ጦርነት ጊዜ ጀርመኖች እንዲሸነፉ ምክንያት ሆኗል። ናፖሊዮን የተሸነፈበትን የሩሲያ ዘመቻ ካወጀ ሁለት መቶ ሀያ አንድ አመት ሆነ።